በእውነት እናትየዋ ደነገጡ። የሩትዬ እህትም ያያያዙ በጣም ነበር። እኔ ልቤ የቆመ ከምር እኔ የምነካት ብዬ። እንግዲህ ውዶች እያያችሁ ነው፣ አብርሃም ዛሬም እየተሳሳተ ነው። አብርሃምና ና ሄርሚላ በቲክቶክ መጠዋል፣ ትናንትና የታችኋልኝ። እንግዲህ ከሚወዱት ከሚወዳቸው ወንድሞች ጋር እያጣላቻቸው ትገኛለች። አንተ እየተቀለዘለስክ አብርሃም ሲመጣ እዩ። እንግዲህ የዝሙት ስራ አብርሃም ሲመጣ ነው እንጂ ማትቀለዘለዘው አብርሃም ሳይኖር እየተቀለዘለስክ ለምን? አሁን እስኪ ከሱ ፊት ላይ እንደዚህ ማድረግ አለብህ እያለች እንግዲህ እንዳያችሁት ፈረንጆን አስመትተዋለች፣ ጓደኞቹ ጋር አጣልተዋለች ማለት ነው። አብርሃም የተሳሳተ መንገድ እየሄደ ነው ማንም ሊመልሰው አልቻለም። ለመሰላችሁ የአብርሃም አካሃድ ከዚህ ወዲህ አይባልም መስመር እየሳተ ነው እና ለአንዲት ዝሙተኛ ተብሎ የያዛቸውን ጓደኞች የያዛቸውን ሰዎች እያጣ ነው እና የአብርሃም የትናንቱ በጣም ያስጠላል። ዛሬ ደግሞ በቲክቶክ መጦላችኋል ውዶቼ፣ ሄርሜላ ብዙውን እያወራች ነው፣ ብዙውን እየዘፈነች ነው ሩታን ትጠቃ መስሏት ግን ሩታዬ እንደማትጠቃና በቃ ቡታ ጅራ ገብታ በሁሉም ነገር ሃይምሮ ፈታና ዘና በሚል ሁኔታ ራሷን ጭንቅላቷን እያሳረፈች ሩታ ሩታ ናት እንግዲህ። ሄርሜላ ላይ ይሳካልኛልና አብርሃምን ወስደዋለሁ በማለት ይህን ያክል ድርጊት እየተረማመደች ትገኛለች። ግን ውዶቼ በዚያ ምስሏት ነው። ግን አይደለም ወንድ ልጅ መውሰድ በእንደዚህ ያለ መልኩ ወይም ደግሞ ወንድ ልጅ ከወንድ ልጅ ጋር ማጣላት ማደባደብ በእኛ አልተጀመረም። ሲቀትል የሰው ባል ነው የሰው ባል ስለሆነ ረፊ ብዙን ነገር አወጣብሻለሁ ሲላት፣ ፈረንጁ ፈረንጁን አንገቱን ይዞ ከቤቱ አስወጣው። አንተ እንደውም አታስፈልግም ከዚህ ቦታ አስባችሁታል። ሂዶት አብረው አንገቱን አነቀው እና አብርሃም እየተሳሳተ ነው። ሩታዬ እንግዲህ በሚያምር ሁኔታ መጣለች። ዛሬም ደግሞ እንግዲህ በጣም ተደስተናል። አሁንም ወፊቱ ሳሰማሽ ምትወልጂ ሳትቸገሪ ደቂቃ ሳይፈጅብሽ ምትወልጂ ያድርግሽ። የኛ ህት የኛ እንቁ ይህን የሚያምርብሽ በቃ ስስጌ ስትጫወች፣ ስታለቅሽ፣ ስዘፍኝ በቃ ሩታ በሁሉም ስጦታዋ በሁሉም የተሰጠች ጀግናና አንበሳ ናት። ከሩታ ተማሩ። ሀበህቤ እንግዲህ ውዶቼ ያው ትናንትና ማይታቸዋል ሜካፕ ቤት ነበር የዋለችው፣ ለሁሉም አስደምመዋለች ፎቶቿን ሁሉ። እንግዲህ የተደበቀው ፎቶ እየወጣልን ይገኛል። አሁንም ከዛ የበለጠ ንግስት ሆነሽ ማየት እንፈልጋለን። ለመሰላችሁ መንገዱን ያላጠራ ወንድ ትዳር ተዳሪ ይዛለው። እኔ ከአብርሃም ይህን አልጠበቅኩም። ከአብርሃም መጀመሪያ ላይ እንዳገኛ እግሯን እንዳጠባት አንድ ሚሊዮን ሰው ነው ያየው። ከዛም በላይ ደርሷል። የሚገርማችሁ ነገር እና በቃ ሩታና አብርሃም ተጋብተው ከቶም ለእርግዝና ደርሳ አብርሃም ሁሌም ምግሯን የሚያጥባት ሁሌም ብዙ ነገር ይሰራላታል። ሁሌም ጥሩ ነገር ነው ለሩታ ቦታ ያለው ብዬ ነበር የማስበው እና የሚገርማችሁ ያሰብነው ትቶ ያላሰብነው ሆኗል ማለት ነው እና አንዳንዴ ሰው ማመን ቀብሮ ነው ይባላል። እንግዲህ ሰው አይቀየርም እንዳትሉ፣ ሰው ይቀየራል። ሰው ሲቀየር ግን ሙሉ በሙሉ ሳይሆን ዶ ትንሽ እንኳን ሊኖረው ይችላል እና ከአብርሃም ምንም የተማርነው ነገር የለም ዝሙት ብቻ ነው። አሁንም ከሀይምሮ ቢመለስ ጥሩ ነው። ለዝሙተኛ ይቱ ብሎ ጓደኞቹን ደግሞ ደግሞ አሁንም አጥቷል። ዛሬም በቲክቶክ መጣውላችኋል። እንግዲህ ውዶቼ፣ በጣም የሚያሳፍር እና የሚያናድድ ምንድን ነው፣ ሚስቲቶ እርጉዝ ሆና ልትወልድ እያለች ከእናት አባቷ ሂዳ፣ እሱ ከሌላ ሴት ጋር እንደዚህ መሆኑ በጣም ያስደመመውና ህዝቡን እያስናደደው የአብርሃም ስራ ነው። አብርሃም ወደ ራሱ ቢመለስልን አብርሃም ወደ ራሱ ተመልሶ ወደ ልጁና ወደ ሚስቱ ቢሆን ህዝቡም እንዳለ ይከተለዋል። ዘመን ካወረደ ዘመን አይሰቀልም። ዘመን የሰቀለውን ደግሞ ዘመን ያወርዳል። እውነቴን ነው የምላችሁ። እና የምድም ቅመሞች ማውረድም ያውቁበታል፣ መስቀልም ያውቁበታል። ስለዚህ እንደሰቀሉት ደግሞ ያወርዱታል። እያያችሁ ነው፣ እይታው እየጎደለ ነው። ስለዚህ አብርሃም ይመለስ። ሩታዬ በጣም ተደስታለች። ሩታዬ ገና አሁንም ከዚህ የበለጠ እንደምትለቅልን ተስፋ እናደርጋለን። ለምሳላችሁ ሩታ ከሚላቴ ጋር ተገናኝታ ብዙ ነገር የሚያወሩት አለ። ብዙ ነገር የተሰዳደቡትን ልባቸውን ንጹህ አድርገው እንግዲህ ሊገናኙ ነው ላችኋለሁ። እንዲሁም ደግሞ ገኒም አዲስ አበባ ነበረች ወደ ቡታጅራ በባለፈው ነው የሄደች ከሚላቴ ጋር አብረው ስለተገናኙ ሚላቴ እየተንከባከበቻት ነው ያው እንዳያቸዋት በብዙ ዘመን ነው የተገናኝተን ማናቅፍላለች ሚላቴ እና ለዛ ነው ጭንቅላቷ ቢዚ ሆኖ ነው ያልተገናኙት። ስለዚህ ውዶች እንግዲህ ሩታና ሚላቴ ዛሬ ይገናኛሉ በተስፋ እናያለን ምን እንደሚፈጠር እንወዳችኋለን እናከብራችኋለን ሩታዬ ለዘላለም ትኖር ቤተሰቦቿንም አላህ ይጠብቃችሁ እናንተም አላህ ይጠብቅልን ውዶች ቤተሰቦች እውነት እውነትና ንጋት እየቆየ ይዘልቃል። ሁሉንም ያንጫጫቸው ሁሉንም ያስደመመችው ሩታ ንግስቷ አሁንም እየቀጠለችበት ነው። ቀጥተኛዋ መንገድ ሄዳለች። ከእናቷ እጅ ልትታረስ ነው። በጣም ነው የተደሰት። ምጥ ደግሞ ያምርባታል። እንግዲህ የሞከረችው ነው እንደዚህ በሆን ሳ እንደዚህ ባደርገው ሳ ይሻለኛል እያለች ነው። ከምር እኔ በጣም ነበር የደነገጥኩት። በጣም ነው የሳብኩት። ደግሞ ወዳችኋለሁ፣ አከብራችኋለሁ ቤተሰቦች አላህ ይጠብቃችሁ። ሻር ላይ ካርቦ ሰላም አሌይኩም